የእግዚአብሔርን ቃል ከሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር አስራ አምስት ላይ አነባለሁ። እንደዚህ ይላል የእውነትን ቃል በቅንነት የሚናገር የማያሳፍርም ሠራተኛ ሆነህ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይላል። ከዚህ ከፍ ብሎ ደግሞ ቁጥር አስራ አራት ላይ እንደዚህ ይላል፣ ይህም አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው፣ ይህ ምንም የማይረባ የሚሰሙትንም የሚያፈርስ ነውና። ቁጥር አስራ አምስት የእውነትን ቃል በቅንነት የሚናገር የማያሳፍርም ሠራተኛ ሆነ የተፈተነውን ራሴን ለእግዚአብሔር ልታቀርብ ትጋ። ከዚህ የሁለተኛ ጢሞቴዎስ መልእክት ውስጥ የማያሳፍር ሠራተኛ በሚል ርዕስ ነው ላካፍላችሁ እየፈለኩት ማለት ነው። እንግዲህ የጢሞቴዎስ የሁለተኛውም የአንደኛው ጢሞቴዎስ ጸሐፊ ሐዋርያው ጳውሎስ ነው። ይሄኛው ሁለተኛው መልእክት ነው እና ይህን ሁለተኛውን መልእክት ሐዋርያው ጳውሎስ የጻፈበት ጊዜ ከ66 እስከ 67 ዓመተ ምህረት ነው ማለት ነው። በዚህ ጊዜ ቄሳር ኔሮ በሮም ላይ ንጉስ የነበረበት ስደት የነበረበት መከራ የነበረበት ዘመን ነበር ማለት ነው። እና ጳውሎስ ይህን መልእክት ለጢሞቴዎስ ሲጽፍ ሶስት ዓላማዎች ነበሩት። የመጀመሪያው በዚህ ጊዜ የጳውሎስ የአገልግሎት ባልደረቦች ወይንም ደግሞ ከእሱ ጋር አብረው ወንጌል የሚያገለግሉ አገልጋዮች ሪቃውት ነበረ፣ እነ ፊልጎስ እነ ዴማስ ሪቃውት ነበር እና በዚህ ምክንያት ጢሞቴዎስ እሱ ጋር እንዲመጣ ጢሞቴዎስ እንዲያህል የሚናፍቅ ሌሎች ትተውት እንዲሄዱት ይጽፋል ማለት ነው። ስለዚህ የጢሞቴዎስን አብሮነት ፈልጓል ማለት ነው። ጳውሎስ ይሄን መልእክት ስጽፍ ሁለተኛ የዚህ መልእክት ዓላማ የተጻፈበት ዓላማ በጊዜው ከፍተኛ ስደት እና መከራ በክርስቲያኖች ላይ ስለነበረ ሐዋርያ ጳውሎስ ጢሞቴዎስን አንተ የወንጌልን ስራ ጸንተህ ጠብቅ መከራንም ቢሆን ተቀበል። ይህን የመዳን ቃል የእውነት ቃል ስበክ እያለ ለማበረታታት ጽፏል ማለት ነው። ሶስተኛውና የመጨረሻው እዚህ መጽሐፍ መጽሐፍ አላማ የተጻፈበት ምክንያት ጢሞቴዎስም አውሪያ ጳውሎስ በኤፌሶን ቤተ ክርስቲያን አስቀምጦት ነበረ ለአገልግሎት ወደ ሌላ ቦታ ሲወጣ ማለት ነው። እና ይህን በአንደኛ ጢሞቴዎስ ምዕራፍ አንድ ውስጥ እናገኛለን። እና በዚህ ኤፌሶን ላይ ስላለ ይሄ መልእክት በሱ በኩል ላይ እንዲደርስ በማሰብ ነው ማለት ነው የጻፈው። እንግዲህ አሁን ያነበብነው ሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር አስራ አራትና አስራ አምስት ነው። እዚህ ክፍል ላይ የእውነትን ቃል በቅንነት የሚናገር የማያሳፍርም ሠራተኛ ሆነህ፣ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይላል። ስለዚህ በእግዚአብሔር ፊት ሁለት አይነት ሰራተኛ ወይም አገልጋይ አለ ማለት ነው። የማያሳፍር እና የሚያሳፍር። ስለዚህ የማያሳፍር ሰራተኛ ምን አይነት ነው ስለሚለው ሐሳብ ነው ላወራላችሁ የፈለኩት እና የማያሳፍር ሰራተኛ ስለማያሳፍር ሰራተኛ ባህሪያት፣ ስለ ስራዎቹ፣ ስለ ማንነቱ፣ ስለ እምነቱ፣ ስለ አመለካከቱ ነው ማለት ነው ከዚህ ክፍል የምንማረው እና በዚህ ሁለተኛ ጢሞቴዎስ መጽሐፍ ውስጥ ሰዎች በተለያየ ጉዳዮች መለፍለፍን እንደዚያው፣ በቃላት መዋጋትን በማይጠቅሙ ጉዳዮች መከራከርን ተያይዘው ነበር። የእውነት ቃል ያልሆነ የሚያድን ቃል ያልሆነ ነገር ግን እንዲያው ጊዜ የሚባክን ተረታተረት የሆነ መጽሐፍ ቅዱስ በዚህ ሁለተኛ ጢሞቴዎስ እንደሚል ከከንቱ መለፍለፍ ራቅ ይለዋል። ለምሳሌ በቤተ ክርስቲያን ታሪክ ውስጥ ስንመለከት ቤተ ክርስቲያን የቤተ ክርስቲያን አባቶች በማይጠቅሙ ርዕሰ ጉዳዮች ሲከራከሩ እንደነበረ ታሪክ ይናገራል። ለምሳሌ በአንዲት መርፌ ጫፍ ላይ ስንት መላአክ ሊደንስ ይችላል እያሉ ይከራከሩ ነበረ። ድንግል ማርያም ጸጉሯ ዞማ ነበረ ወይስ አጭር ነበረ እያሉ ይከራከሩ ነበረ። እንዲህ አይነት ልፍለፋ ተረታተረት ሰዎችን የማያነጽ ነገር፣ ግን ይሄ ክርክር ሰዎችን የሚያፈርስ ከእውነት የሚያርቅ ነው ማለት ነው። እናም የማያሳፍር ሠራተኛ ምን አይነት ሠራተኛ ነው ሲል እዚህ ጋ የሚናገረው፣ የእውነትን ቃል በቅንነት የሚናገር። የእውነት ቃል የእግዚአብሔር ቃል፣ ይሄን ቃል በአግባቡ መናገር ማስተማር ማለት ነው። እንዲሁም ኪንግ ጀምስ እንግሊሽ ትርጉም ምን ይለዋል? ራይትሊ ዲቫይድን ወርድ ኦፍ ትሩት ይላል። በአግባቡ እየከፈልክ ማለት ነው የእውነትን ቃል አስተምር። ይሄን ስታደርግ በእግዚአብሔር ፊት የማያሳፍር ሠራተኛ ሆነ የተፈተነ ማንነትን ታቀርባለን ማለት ነው። ስለዚህ አንድ አገልጋይ ለአገልግሎት ሲቆም ወይም ለማስተማር ሲቆም ምን አይነት አገልጋይ ሲሆን ነው? የማያሳፍር በእግዚአብሔር ፊት ብቁ እግዚአብሔር እንደሚፈልገው የሚሆነው እዚህ የእውነትን ቃል በአግባቡ ከፍሎ አጥንቶ፣ አንብቦ፣ ተረድቶ ከተረታተረት ከከንቱ መለፍለፍ ከሰዎች አመለካከትና ንግግሮች ወጥቶ እንደ እግዚአብሔር ቃል በቅንነት ሲያስተምር ነው። የማያሳፍር ሠራተኛ የሚሆነው ማለት ነው። እንግዲህ ከዚህ ሀሳብ ውስጥ የማያሳፍር ሠራተኛ መገለጫዎቹ፣ ባህሪያቱ ምንድን ናቸው የሚሉትን ሀሳብ